ሰላም፣ እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም? መጥፋት ያለበት ሀይል መጥፋት ያለበት ቤተክርስቲያን፣ ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ ማሁን ነገር ነው። እንደዚህ መስጂድ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን ቤተክርስቲያን ገብርኤል መስጂድ ሆናል። ሻላ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ሕይወታችንን ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ ኋላ የማነል ጀግኖች አላህ ያደርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንደ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። መልካም ቪዲዮውን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበላችሁ። ቤተክርስቲያን መቃጠል የለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምእመኑ ይገደላል፣ ካህኑ ይታረዳል ዲያቆናቱ ይወገራሉ፣ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን፣ ከዛ ቤተክርስቲያኑን መስጊድ እናደርገዋለን ነው እያላለው አሎ አኩባር ብለው አጨበጨቡ አለ መስጊድ ውስጥ ያሉት። ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተ ክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተ ክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ኡራኤል ቤተ ክርስቲያን ለዛ ሆኖ በሞንዱ አርቦ ይሄና መስጊድ ወደ ቤተ ክርስቲያን እንቀይራለን፣ ምእምኖቻቸውን ሙስሊሞቹን፣ ሙስሊሞቹ እናስወግዳለን ብሎ ቢል ምን ያህል አቧራ እንደምታጨሱ አታውቁትም እንዴ? ይህ ሰውዬ ይስ ያለው ከራሷ ምንጭት ሆኖ እዛስ የተሰበሰቡት አላሁ አክበር ብለው ያጨበጨቡት ከራሳቸው ስሜት ጋር ነው ወይንስ ቁርአናቸው ስለሚፈቅድ ነው? እንፈትሽ ቁርአናቸውን። ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ ሙሐመድ ሳዲቅ ሐጂ ሙሐመድ ሳኒ ሀቢብ የተረጎሙት ነው። ከራስ ነው የምትናገረው እንዳትሉኝ ይኸው ቀስ ብዬ አነበዋለሁ። ምክንያቱም የንባብ ላይ እንትን እንዳልሳሳት ምክንያት፣ እኔ በቁቤን የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብዬ አነብላችኋለሁ። ስምንተኛው ምዕራፍ እንደዚህ ይላል። ሱረቱ አልአንፋል ይባላል። የጦር ዘረፎች ምዕራፍ ይባላል። ምዕራፍ የጦር ዘረፎች ምዕራፍ፣ በመዲና የወረደች አንቀጾቿ ሰባ አምስት ናቸው ይላል። አንደኛ ላይ ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ። አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ። አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። እንግዲህ ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው አለ? ያላህና የመልክተኛው። በመካከላችሁ ያለችውን ነገር አሳምሮ ሲል ምን ማለት ነው? ይሄ ኮመንተሪዎችን ወይም ተፍሴራትን ማንበብ ይጠይቃል። እዛ እጅ ሳነብ ምን ይላል መሰላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር። ለኔ ሄድ ነው የሚገባኝ ለኔ ሄድ ይገባኛል በሚል ማለት ነው። ከዛ ይሄ ስምንተኛው ምዕራፍ ወይ ወረደ ምን ሚል የዘረፋችሁት ገንዘብ ያላህና የመልክተኛው ነው የሚል ወይ ወረደ ማለት ነው እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት እሱ ደግሞ ለተከታዮቹ ነገራቸው የዘረፋችሁት የኔና የአላህ ነው አላቸው ማለት ነው ስለዚህ የሰውዬ ምን አለን አሁን ንብረ ቤተክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው ለአላህ እናደርገዋለን የዘረፍነውን ህዝቡን እንገላለን ምክንያቱም አንቀጹ ላይ አቃጥሉት ሰባብሩት አውድሙት፣ ስለማይል ማለት ነው። ስለዚህ ምን እናደርጋለን አለ ዘርፈን ሰርቀን ላላህ እናደርገዋለን እያለን ነው። እዛ ያሉትም ታላኩበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ፅንፈኝነት ሀገር ያፈርሳል። ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ አያችሁ። በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደብታብዱ እናውቀዋለን። ይሄ አገር ለማፍረስ ለመንግስት ራሱ አጀንዳ መስጠት ነው። ሰላም እንዳትሆን አገሪቷ ማለት ነው። አያምም ይሄ፣ አይከብድም ይሄ። እኔ ግን ልጠይቃችሁ እስኪ ኢሰመጉ ባወጣው ወጣው ወይንም የኢትዮጵያ ሰብአዊ ጉባኤ ባወጣው ላይ ወደ ስልሳ የኦርቶዶክስ ምእመናን ንብረታቸው፣ ቤታቸው ወድሟል ከአንድ ሺህ ሁለት መቶ በላይ ተፈናቅለዋል። ለምንድነው ነው ንብረታቸውን ያወደማችሁት? እንደዚህ ብሏል፣ ኢሰመጉ ባወጣው ተሰርቀዋል። ኦኬ፣ ዝረፉ ይላል። ተዘርፈዋል። ኦኬ፣ የጦር ዘረፋ ምዕራፍ ምዕራፍ 8 ይህንኑ ነው የሚያስተምረው። ግን ምን ይላል ኢሰመጉ ባወጣው ላይ ወድመዋል። ከ60 በላይ ቤቶች ይላል። ከ60 በላይ ቤቶችን አቃጥላችኋል። እንደገና ደግሞ አፍርሳችኋል ማለት ነው። በዚህ ምዕራፍ ላይ አቃጥሉና አፍርሱ አይልም። ከናንተ ስቱፒድቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናደርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል፣ ለእሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለእኔስ ወንድሜ ፕራዘር አንተ ሙስሊሙ አንተ ከምትሞት ይልቅ ቤተ ክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ነህ። ንብረት ይተካል። ነገ አንተን አስወግጄ የአንተን መስጊድ ቤተ ክርስቲያን ላደርግ አልመኝም። እኔ አየ፣ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ቫሊው እንሰጣለን፣ ለቁስ አይደለም። የኔም ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ የአንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጭብኛለሽ ከንብረት። አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተ ክርስቲያን ለማድረግ አልመኝም፣ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። ሙስሊሞች ክርስቲያኖችን በመንገድ ላይ ካገኟቸው ምን ማድረግ እንዳለባቸው ሞሐመድ ምን ብሏል? ሳይ ሙስሊም 2167 ኤላይ እንዲላል አቡ ሁሬራ ሪፖርተድ አላስ ሚሰንጀር አስሰይንግ አቡ ሁሬራ እንዳስተላለፈው ያላ መልእክተኛ ያለው ነው ድኖት ግሪት ጁ ንደ ክርስቲያን ቢፎ ግሪት ዩ ዌን ዩ ሜት ኤኒዋን ኦፍ ዴም ኦን ዘ ሮድ ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት። ምን ይላል? አቡ ሁሬራን ያስተላለፈው ያለ መልክተኛ ያለውን አይሁዶችንና ክርስቲያኖችን በመንገድ ላይ ስታገኟቸው በቅድሚያ ሰላም እንዳትሏችሁ ሰላም እንታላሏችሁ በስተቀር ይላል። ወደ ጠባብ ቦታም ገፍ ትሯቸው ወይም ግፏቸው ይላል። እዚህ ጋር ደግሞ እንደምታዩት ተፍሲር ኢብን ከሲር 9:29 ሲፈስር ክርስቲያኖችን እንዴት ማሰቃየት እንዳለባቸው ሲናገር ቤተ ክርስቲያናቸው ውስጥ እንኳን ከፈለጋችሁ እንደፈለጋችሁ መዝናናት ትችላላችሁ። ለሶስት ቀን ያህል ቤታቸው ውስጥ ምግባችሁ መብላት ትችላላችሁ ሙስሊሞች አልጋቸው ላይ እንኳን መተኛት ትችላላችሁ። ሙስሊሞች የክርስቲያኖች ቤት ገብታችሁ፣ ክርስቲያኖች ድምፃቸውን ከፍ አድርገው ጸሎት መጸለይ የለባቸውም በቤተ ክርስቲያናቸው ውስጥ ይላል። እናታቸው እንኳን ብትሞት ሙስሊሞች ካሉ አጠገባቸው ጧፍን ማብራት የለባቸውም ይላል። ጸጉራቸውን እዚህ ጋር እንዲለዩ መቆረጥ አለባቸው ይላል። የውርደት ቀበቶ ሁሌም መልበስ አለባቸው ይላል። ዩኒፎርም ልብስ መልበስ አለባቸው ይላል። እንዲሁም ደግሞ ንግግራቸው ከሙስሊሞች ጋር መመሳሰል የለበትም ይላል። እንደገና ደግሞ በጫማ መሄድ የለባቸውም ይላል። ስ ጫማ ማጥረቅ የለባቸውም ክርስቲያኖች። እንዲሁም ይተዋረዱ ሆነው ለሙስሊሞች ገንዘብ መክፈል አለባቸው ይላል። በተጨማሪ ደውል በቤተ ክርስቲያን ውስጥ ማሰማት የለባቸውም ይላል። ደውል የሴጣን ድምፅ ነው ብለው ስለሚያምኑ ሙስሊሞች። በተጨማሪ ደግሞ በአረብኛ ማህተብ መምታት የለባቸውም ይላል። በአረብኛ ማስተማር አይችሉም ይላል። መጽሐፋቸው መጽሐፍ ቅዱሳቸውን ፐብሊካሊ ወይንም ደግሞ ህዝብ እንትን በሚልበት ሁኔታ ማሳተም ማስተማር አይችሉም ይላል። ከእስልምና ወደ ክርስትና ሰዎችን መጥራት አይችሉም ይላል። ከክርስትና ወደ እስልምና እንዲሄዱ ግን ማበረታታት ይችላሉ ይላል። ኡስታዞች ክርስቶስ ላይ እንዴት እንደሚዘርፉ እናሳይ። ወንዶችን መላ አካላቸው እንደሚስም ነው። ገድለ ዘራ ብሩክ መጽሐፉ ተመልከቱ። እንደዚህ ይላል። ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላት ውሳ ነው። ኢየሱስ ምን አደረገ? ዘራ ብሩክን ከእግሩ ጀምሮ እስከ አናቱ ድረስ ሙሉ አካሉን ሳመ፣ ወይም ላሰው ማለት ነውና ይሄ በጣም ይሰቀጥጣል። ግን የሚያደርገው ማነው? ይህን የክርስቲያኖች አምላክ። መልካም እንደሰማችሁት ነው። ክርስቶስ ላይ እንዴት እንደሚሳለቅ አያችሁታል። እንቀጥል። አንድን ነገር ግን ሌላ ጉድ መጣችሁ። ኦኬ ሌላ ጉድ አመጣችሁ። ቅድም የነገርኳችሁን አሁን ላሳያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አንተነ አንተነ በቃ አየው። ይህን አምላክ ይታያላ። አየ፣ ይሄን ሽማግሌ አየው፣ ይሄን ሽማግሌ። ከዚህ እንግዲህ ልብ በሉ አምላካችንን በምን አይነት የሚቀርጸው ምን እንደሚሉ አይታችኋል፣ ሰምታችኋል። ከዚህ በላይ የሰው ሃይማኖትም አንቋሸሻ አለ? እኛ የተጻፈውን ሀዲሱን ነው የተናገርነው። የእናንተ ኡስታዞች ግን ምን ያህል እንደሚቀርፉ ከዚህ በላይ ስድብ አለ? አየህ ገዳይ ናችሁ ስንል ከሜዳ ተነስተን አይደለም። ሃይማኖታችሁን የተጻፈው የምታምኑትን ስንናገር እንኳን ስለማታውቁት እናርዳለን እንትላለን። ይኸውልህ፣ ውስታዝ ትልቁ እንዲህ ይሳደባል። ልጆች ወልዶባቸውና ሆሊባ ሸርሙጦች ናቸው እግዚአብሔር አግብቷቸዋል። ልጆች ወልዶባቸውና ሆሊባ ሸርሙጦች ናቸው እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል ልጆች ወልዶባቸው እና ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸው እና ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸው አምላክን ነው እንደዚህ የሚሳደበው። አምላክን እንደዚህ እንደ ግለሰብ ምን እያለ ነው? ሸርሙጦችን አግብቶ አስወልዷል እያለ የሚሳደብ ኡስታዝ ነው የሚመሩበት። ከዚህ በላይ ብልግና የለም። ግለሰቦችን መሳደብ ሜቢሺ አምላክን ፈጣሪን ሸርሙጦች አግብቶ ወልዷል። ምን አይነት ቀፋፊ ቃል እንደሆነ አስቡት። ክርስቲያኖች እንዴት ነው ሰው አባነኑም? አሁን አነቁም? አሁንም ምን እየተካሄደ እንደሆነ በጎር አታዩም? እና ይህ ቪዲዮ ሼር አድርጉት። እንደነኛ አይነት ገዳዮች የሞት አዋጅ ሲያስነግሩብን ኤኒቲንግ ሀፕን ቢያደርግ ተጠያቂ እንደሚሆኑ ሁላችሁም የመረጃ አሰራጩት።